የተቀያሪ ተጫዋቻችን በመታገዱ ተጎድተናል። ያልታገዱትም ተጠቅመዋል። አራት መቶ ሺህ ብር ጥሬ ክፈሉኝ ሲለኔ የነበረ ተጫዋች ሌላ ክለብ ገብቷል። ፌዴሬሽን ወርደዋል ብሎ ዲክለር ካደረገ ሌላ ጣጣ አለበት። ይሄ በጣም ፍትሐዊ የጎደለበት አመት ነው ብለን ነው የምንወስደው። የፊፋ ጣጣ ጣጣው ሳያልቅ ደረጃ እንዳት ዲክለር እንዳታደርጉ ብለን ጽፈናል።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 እኛ ለዚህ ህግ ተገዢ ሆነን ነው ለዚህ ችግር የተዳረግ ነው። ስለዚህ ሊግ ካምፓኒውም ሆነ ፌዴሬሽኑ በጋራ ሆነው ይህንን የህግ የበላይነት አስከብረው እኛ ህግ የጠበቅን የተጎዳነውን ክለቦች እነዛ ላይ እርምጃ ወስዶ እኛን እዚህ ውስጥ እንዲያቆየን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 ዲክለር ያድርግና ከዛ በኋላ እኛ ደግሞ እናደርገው እናደርጋለን። ዊ አር ታኪንግ አባውት ስለ ህግ ነው የምናወራ ያለ ነው። ስለ ሞራል ብቻ አይደለም ስለ ህግም ጭምር ነው እያወራ ነው ያለ ነው። ሶ ጨዋታው ትናንት ጨርሰናል። ነጥባችን አርባ አንድ መሆኑ እርግጠኛ ነኝ፣ አውቃለሁ። ሶ ንገጥ ዘጠኝ ጎሎች አሉን። ያ መሰረት አድርገን ወደ ህግ እንሄዳለን። ኛ አጠቃላይ ውድድሩ የሚመራበት ህጎች የመከበሩ ጉዳይ ችግር አለ። ራሱ ያወጣውን ህግ ማስከበር አልቻለም።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 ከውሳኔው ጋር ቅድም እንዳልኳችሁ ነው። ከፍተኛ አመራሩ ሌላውም አካል የሚታይ ይሆናል። በእኛ ደረጃ አሁን አሁን ያለው ውድድሩን ጨርሰናል። ማትማቲሻል ባለው ቁጥር መሰረት ያው ተቀምጧል። አዳማ ከተማ፣ መቀሌ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና ስሁል ሽሬም አሁን ባለው የደረጃ ሰንጠረዥ መሰረት ከፕሪሚየር ሊጉ የወረዱ ክለቦች ናቸው።